ወደ ምዕራብ ለንደን እናቅና፣ ስታንፎርድ ብሪጅ ሰማያዊቹ መንደር። ይሄ ድንቅ አማካይ በትውልዱ ከታዩ ምርጦች አንዱ ስለመሆኑ የሚከራከር የለም። የቼልሲ ደጋፊዎች ስለ ታታሪው የመሃል ሜዳ ሞተር አውርተው አይጠግቡም። ከአድናቆት ትችት የሚቀናቸው የእንግሊዝ ጋዜጦች፣ አሰልጣኞች፣ የእግር ኳስ ተንታኞች፣ አብረውት የተጫወቱ ጓደኞቹ ሳይቀር ስለ ጠንካራ ሰራተኝነቱ ይመሰክራሉ። ሁልጊዜ በስኬቱ የማይኮፈስ ድንቅ ስብዕናን የተላበሰ እውነተኛ ፕሮፌሽናል እንደሆነ ይናገራሉ። አማካይ ሆኖ ከአጥቂዎች በላይ ጎል ማስቆጠሩ ያስገርማቸዋል። ክራንፎርድ ለንደን ተነስቶ በአፕተን ፓርክ ዌስትሃም ጎልብቶ በሰማያዊ መለያ ምዕራብ ለንደን ስታምፎርድ ብሪጅ ቼልሲ ማንነቱን ለዓለም እግር ኳስ ቤተሰብ ያሳየው ፍራንክ ላምፓርድ፣ ታታሪው እንግሊዜ አማካይ

ጆዜ ሞሪኒዮ ፖርቹጋላዊ አወዛጋቢ አሰልጣኝ፣ እመኑኝ ይላሉ ስለ ፍራንክ ላምፓርድ ሊያወሩ ሲሉ። እመኑኝ፣ እርሱ እኔ በቼልሲ ቤት ለፈጠርኩት የውጤት አብዮት ዋናው ተዋናይ ነበር ይላሉ ሞሪኒዮ። ይቀጥሉና በእርግጥ ወደ ቼልሲን ያላመጣሁትም ለንደን እንደደረስኩ ገና በኮብሃም የመጀመሪያ ልምምድ ቀን ታዘብኩት፣ እናም በእርሱ ቦታ ሌላ ሰው እንደማያስፈልገኝ ወሰንኩ። በቼልሲ እግር ኳስ ክለብ ታሪክ የፍራንክ ላምፓርድ ስም ም ከፍ ብሎ ቢጠራ ታዲያ ምን ይገርማል? ፍራንኪኮ በጠንካራ ስራ ራሱን ወደ ኮኮብነት የቀየረ ነው ይላሉ ሞሪኒዮ ስለ ላምፓርድ ሲናገሩ። ሞሪኒዮ በዚያ አላበቁም። በእንግሊዝ እግር ኳስ እስቲ ከላምፓርድ የተሻለ እንግሊዛዊ አማካይ ተናገሩ ይላሉ። ምናልባትም ስቴቨን ጀራርድ ሲሉ የቀዮቹን ንጉስ ሊፎካከረው እንደሚችል ያረጋግጣሉ። ወደ ምራብ ለንደን አቅንተው በሰማዮቹ መንደር ስታንፎርድ ብሪጅ ስማቸው ከፍ ብለው ከሚጠሩ የቼልሲ ታሪካዊ ኮኮቦች አንዱ የሆነው ፍራንክ ላምፓርድ በትሪቡን የኮኮቦች ገጽ። ሰኔ 20 1978፣ ራምፎርድ ለንደን የተወለደው ላምፓርድ የእግር ኳስ ሀሁን በዌስትሃም ተማረ። 1990ዎቹ አጋማሽ ላምፓርድ ከሀፕተን ፓርክ ታዳጊ ማዕከል ተነስቶ እስከ 2001 በዌስትሃም ዘለቀ። ባጎቱ ሃሪ ሬርናፕና በአባቱ ፍራንክ እርዳታ ታግዞ ወደ ታላቅ ተጫዋችነትም ተንደረደረ። ያኔ የዌስትሃም ታዳጊ ማዕከል የእንግሊዝ እግር ኳስ የቀጣይ ዘመን ተረካቢዎችን በማፍራት ተወዳዳሪ አልነበረውም። ፍራንክ ላምፓርድ ደግሞ ከሁሉም ፈጣን እድገቶቹን በማሳየት ቀዳሚ ሆነ። ከ95 እስከ 2001 በዌስትሃም ዘለቀ። በ148 ጨዋታዎች 24 ጎሎችንም አስቆጠረ። አጎቱ ሃሪ ሬርናፕ ያኔ ስለ ተስፈኛው አማካይ ችሎታ ከሚጠራጠሩት ተሟገቱ። ላምፓርድ እንግሊዝ ፈጽሞ ከማትዘነጋቸው ድንቅ አማካዮች አንዱ መሆኑም አይቀርም ሲሉ ተናገሩ። 2001 ክላውዲዮ ራኒየሪ ላምፓርድን በ11 ሚሊዮን ፓውንድ ወደ ቼልሲ አስኮበለሉ። የወርቃማው ዘመን ጅማሮ። የእንግሊዝ እግር ኳስ ባህልን ከዌስትሃም ጋር ፈጥኖ የተላመደው ላምፓርድ ሰማዮቹ በፍቅር የወደቁለት ታሪክ ሊሰራ፣ ሞሪኒዮ ምዕራብ ለንደን እስኪ ደርሱ ታገሰ። 2003 የሩሲያዊ ቢሊዮነር ሮማን አብርሃሞቪች አብዮት በፕሪምየር ሊጉ ተቀጣጠለ። ፒተር ቼክ፣ ክላውድ ሜኬሌሌ፣ ዲዲየር ድሮግ ተግባ አሪያን ሮበን ደሚያን ዳፍ የመሳሰሉ ተጽዕኖ ፈጣሪዎች ወደ ብሪጅ ጎረፉ። በቼልሲ ቤት ከራኔሪ ጋር አሟሙቆ ሞሪኒዮን የተጠባበቀው ላምፓርድ በለውጥ እሳቱ ሳይደናገጥ ጆዜን አሳመነ። በተከታታይ ሁለት የፕሪምየር ሊግ ዋንጫዎችን በማሸነፍ በእንግሊዝ እግር ኳስ የማንቸስተር ዩናይትድና አርሰናል ለአመታት የዘለቀ ሀያልነትን ቼልሲ ሲቀለብስ ላምፓርድና ጓደኞቹ ዋና ተዋናይ ሆኑ። Jose

የእግር ኳስ ህይወቴ ምርጡ ጊዜ ይላል ላምፓርድ፣ ቼልሲ ከግማሽ ክፍለ ዘመን በኋላ ወደ ፕሪምየር ሊግ ዋንጫ ክብር የተመለሰበት ጊዜን ሲያስታውስ። በፍጥነት ወደ ታላቅነት ተቀየርን። ያኔ ሰዎች ስለ እንግሊዝ እግር ኳስ ሲያወሩ ማንቸስተር ዩናይትድ፣ አርሰናል ብለው ያቆሙ ነበር። ቼልሲ ይህንን ባህል ቀለበሰ። ሞሪኒዮ የስኬቱ ዋና ሰው ነበር። ምርጡ አሰልጣኝ ነው። በቃ የራስ መተማመንን ከፍ ያደርግልሃል። እርሱ ላንተ ይሟገታል። አንድም ቀን ተጫዋቾቹን ማስነካት አይፈልግም ከሞሪኒዮ ጋር ስትሰራ ወደ ስኬቱ ለመጓዝ ካለምክ ሁሉም ነገር ቀላል ነው፣ ላምፓርድ የቀድሞ አሰልጣኙን ያሞካሻል። በእግር ኳስ ምርጥ ተጫዋች ለመሆን ተፈጥሮ ግድ ነው። የተፈጥሮ ጸጋ ብቻውን ግን ታላቅ ኮኮብ አያደርግም። አንዳንዴ በታታሪነት የታጀበ ጠንካራ ስራ ወደ ስኬት ያመጣሃል። እኔ በዚህ አምናለው። ሰዎች የቼልሲም ጊዜም ኮኮብ ጎል አስቆጣሪ ነህ፣ አማካይ ሆነህ፣ ይሄ ይገርማል ይሉኛል። እኔ ግን ብዙ አልደነቅም፣ በጠንካራ ስራ እንዳገኘው ታምናለው በእግር ኳስ ባለፈ ነገር ከተኮፈስክ ነገ ያመልጥሃል፣ አድናቂዎችህም ይከዱሃል። ሁልጊዜም የጎደለህን ነገር እያሟላህ በጠንካራ ስራ ከዘለክ ግን ባለታሪክ ትሆናለ። ሰዎች ሁልጊዜም ስለ አንተ የሚያወሩት ታሪክ ትተህም ታልፋለ። ላምፓርድ ይናገራል። በቼልሲ እግር ኳስ ክለብ ታሪክ የቦብ ታምብሊንግ የጎል ሪከርድን ሰብሮ ከላይ መቀመጡ እንደሚያኮራውም ይገልጻል።

13 ዓመታት ከሰማያዮቹ ጋር ዘልቋል። በ429 ጨዋታዎች 211 ጎሎች አስቆጥሯል። ይህም የክለቡ የምንጊዜም ኮከብ ጎል አስቆጣሪ አድርገዋል። ሶስት የፕሪሚየር ሊግ፣ 4 የፌካፕ፣ 2 የሊካፕ ና አንድ የቻምፒየንስ ሊግ ክብርንም ተጎናጽፏል። በቼልሲ ቤት በማያቋርጥ ወጥ የማይዋዥቅ አቋም ክትሳካላቸው እንግሊዛዊ ተጫዋቾች ላምፓርድ ምናልባትም በቅርብ ጓደኛው ጆን ቴሪ ቢበለጥ ነው ይላሉ የእግር ኳስ ተንታኞች። ስለ ላምፓርድ ሲያወሩ አጎቱ ሃሪሬር ናፕ ያኔ ላምፓርድ ገና በዌስትሃም ሳለ ታላቅ ተጫዋች ይሆናል ብለው ከእንግሊዝ ጋዜጦች መሟገታቸውን ያስታወሱም ለካ ሰውየው ልክ ነበሩ ሲሉም ይናገራሉ። ፍራንክ ላምፓርድ ሲፈልግ የመሃል ሜዳ አማካይ ይሆናል፣ በመከላከል ሚና የማይታማም ተደራቢ አጥቂ ሆኖም ከፊት አጥቂዎች ባልተናነሰ ለጎል ቅርብ መሆኑን አስመስክሯል። በጠንካራ ሮኬት ምቶቹም ይለያል። በእንግሊዝ እግር ኳስ ታሪክ የመሃል አማካይ ሆኖ እንደ ላምፓርድ በርካታ ጎሎችን ያስቆጠረ ተጫዋች የለም። በ2005ና 2006 በተከታታይ የፊፋ ባለንዶር የብር ኳስ ተሸላሚ የነበረው ላምፓርድ በፕሪምየር ሊጉ ታሪክ ከጊግስ ቀጥሎ ብዙ ለጎል ኳስ ያቀበለ ተጫዋችም ነው።

ለኳስ ህይወት ስኬቴ አባቴና እናቴ ይቀድማሉ። አስታውሳለሁ 2008 ላይ ያሳለፍኩት መጥፎ ጊዜ አይዘነጋኝም። ያኔ እናቴ ፓት ድንገት ሞተች፣ በቃ ሁሉ ነገር ጨለመብኝ፣ መኖር አስጠላኝ። ለካ በህይወት እንዲህም አለ የሚለውን መጥፎ ገጠመኝ ያኔ ተረዳው። ከአንድ ሳምንት በኋላ በቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ከሊቨርፑል ብሪጅ ላይ ነበረን። አሰልጣኛችን አብራሃም ግራንት ወደ ክፍሌ መጣና በጨዋታው አትሰለፍም አለኝ። እንደ እብድ ጨውኩበት። ለምን ምን ስል ጠየቅኩት። እርሱ በእናቴ ሐዘን ምክንያት ከአሰላለፍ ሊያውጣ ይፈልጎ ነበር። ኋላ ላይ ግን ምክትሉ ክላርክ አግባባው መሰለኝ፣ አሰለፈኝ። ድንቅ አቋም አሳየው፣ ጎልም አስቆጠርኩ። ከድል በኋላ ግን እምባ የመጣ መልበሻ ቤት ጓደኞቼ ብዙ አጽናኑኝ፣ ስለ ጥንካሬ ብዙ አወሩኝ፣ አንዳቸውንም አልሰማኋቸውም ነበር። በቃ ያ ጊዜ ለእኔ መጥፈው ዘመን ነበር። ለንደን አስጠላችኝ። ወደ ጣሊያን አሊያም ስፔን ለመሄድ አሰብኩ። ቼልሲን ስለ መልቀቅ ብዙ ተወዛገብኩ። ሁሉን ነገር ቀስ በቀስ ተላመድኩ ይላል ላምፓርድ። 2008 ላይ ከእናቱ ሞት ጋር በተያያዘ ነገሮችን ለመቀበል ጊዜ እንደወሰደበት ሲያስታውስ በቼልሲ ሁሉንም ነገር አሸንፍ ያለው የ2011 የቻምፒየንስ ሊግ ድላችን የ2008 መጥፎ ጊዜን እንድንረሳ አስችሎናል። በዛ በተረገመ ዓመት ዩናይትድ በመለያ ምት ሲረታን ያሳለፍነውን የድብርት ጊዜ 2011 ላይ ዘነጋ ነው። ቻምፒየንስ ሊግ ታላቅ ዋንጫ ነው። ከ13 ዓመት በኋላ ግን ክለቡን ለቀኩ። ወደ ሲቲም አጋጣሚዎች ወሰዱኝ። ሰማዮቹ ግን አንድም ቀን ከሀ ፈቃድ ያላሉኝም፣ እንዲያውም ስሜን እየጠሩ ዘመሩ። አንዳንዴ የህይወት አጋጣሚ እንዲህ ነው። የማንቸስተር ሲቲን መለያ አጥልቄ ከቼልሲ ተፋለምኩ። ጎሉም አገባው፣ ግን አልጨፈርኩም። በቃ ቼልሲ ለኔ ቤቴ ነው። ደጋፊዎቹ የስኬታችን ቁልፍ ናቸው። ላምፓርድ 2014 ላይ ወደ ኢታድ አቅንቶ የሞሪኒዮን አንገት ያስደፋበት ክስተትን እንደማይረሳው ይናገራል።

ለእንግሊዝ ብሔራዊ ቡድን ከቼልሲ ድንቅ ታሪኩ ባሻገር 106 ጊዜ የተሰለፈው ላምፓርድ 29 ጎሎችን ለሀገሩ አስቆጥሯል። ከ10 ዓመት በላይ ለእንግሊዝ ብትሰለፍም በውጤታችን ደስተኛ አይደለሁም። በርካታ ኮከቦች በስብስባችን ነበሩ ለምን እንደማይሳካልን አላውቅም። በቃ የባከነ ትውልድ ቢባል ምን ይገርማል? ይላል ላምፓርድ በኢንተርናሽናል መድረክ ከሀገሩ እንግሊዝ ጋር በዓለም ዋንጫና አውሮፓ ዋንጫ መድረክ ስኬታማ ያልሆኑበት ጊዜን ሲያስታውስ እኛ ሞከርን አልተሳካልንም እናም ለአዳዲሶቹ መልቀቅ አለብን። እነርሱ ከኛ የተሻለ ነገር ሊሰሩ ይችላሉ። በእንግሊዝ መሃል ሜዳ ሁልጊዜ ጄራርድና ላምፓርድ ሊቀጥሉ አይችሉም ሲል ለምን በ2014 ከብሔራዊ ቡድኑ እንደተለየም ይገልጻል። ላምፓርድ በወርቃማ የኳስዎስ ዘመኑ እንደ ሊዮኔል ሜሲ ድንቅ ተጫዋች ላይ አላየሆም ይላል። ዣቪ ሄርናንዴዝ ደግሞ ምርጡ አማካይ፣ በቃ ኳስ ሲያቀብል አስር አይን ያለው ይመስላል። ከእንግሊዝ ተጫዋቾች የጄራርድ አድናቂም ነው። የጋርዲዮላ ባርሴሎና ደግሞ ተቃራኒ ሆኖ ከገጠማቸው ፈ

የቼልሲ ደጋፊዎችና በክለቡ የነበረ ምርጥ ጊዜ ግን ሁልጊዜም አብሮኝ ይዘልቃል ለነበረ ተሳትፎም ኩራት ይሰማኛል። አንዳንዴ ሰዎች እንዳይረሱ የምትችልበትን ታሪክ በኳስዮስ ዘመን ማስቀመጥ መታደል ነው። ሪከርድ ሰባሪው የሰማዮቹ ኩራት ሀሳቡን ያጠቃልላል። ወደ ምራብ ለንደን አቅንተው በሰማዮቹ መንደር ስታንፎርድ ብሪጅ ስማቸው ከፍ ብለው ከሚጠሩ የቼልሲ ታሪካዊ ኮኮቦች አንዱ የሆነው ፍራንክ ላምፓርድ በትሪቡን የኮኮቦች ገጽ